ስለ አብሺር በጣም የተደነጋገራችሁ እህቶች አላችሁ። ኢቃማ ለማውጣት አብሺር ግድ ነው። አብሺር ከሌለን ኢቃማችንን ማውጣት ደፍ ማሳደስ ምናምን አይቻልም ማለት ነው። እንኳን አይደለም ኢቃማ ማደስ ይቅርና ሲም ካርድ ለማውጣት ለራሱ አንችልም። የእንትን ምንድን ነው የ ባንክ ቡክ ማውጣት አንችልም አብሽር ከሌለን ማለት ነው። ግን ደግሞ አብዛኞቻችሁ አብሽር ለማውጣት ግዴታ ጀዋዛት መሄድ አለብን ወይ የምትሉ እህቶች አላችሁ፣ ብዙዎቻችሁ ማለት ነው። በጣም ተደነጋግራችኋል። በነገራችን ላይ የሆነ ሰዓት ላይ አብሽር ማነውም ጀዋዛት ቦታው ድረስ ሄጃለሁ፣ አይቸዋለሁ። ምንም አዲስ ነገር የለም እዛ ቦታ ላይ ማንም ይናገራችሁ የለም ብትሄዱ እንኳን ማለት ነው። ነገር ግን አብሺር የምታወጡት ግዴታ ጀዋዛ ብቻ አይደለም። ሰላምታዬን ዘንግቸዋለሁ። ሰላም አሌኩም ወራህመቱላ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉልሻ ቤተሰቦች እንደምን አላችሁ? እንደምንቆያችሁ? እንደምን ሰንበታችሁ? ለዚህ ዩቱብ ቻናል አዲስ የሆናችሁ ላይክና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ። እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት አለም ዳርቻ በዝዝት ይበልልኝ። ከዚህ በፊት ያው ስለ ምህረት አዋጁ አውርተናል፣ በቪዲዮ ይቃማ እንዴት እንደምታድሱ ሌላም ደግሞ ስለ ይቃማ በሌላ ቪዲዮ እንሻላህ መጠየቅ የምትፈልጉትን ነገር ጠይቁኝ፣ እመልስላችኋለሁ ማለት ነው። አብሽሩ። ነገር ግን እዚህ ጋር ዛሬ ልነግራችሁ የምፈልገው ነገር ምንድን ነው? አብሽር ከእናንተ ውጭ ማንም ሊያወጣላችሁ አይችልም። አንዳንድ እህቶች እየተበሉ ነው ያሉት። ብዙ ግሩብ ተከፍቷል። ብዙ ነገር አለ። ብዙ ሰው ያወራል ስለ አብሽር፣ አብሽር እናወጣላችሁ ምናምን እያሉ የተበሉ እህቶች በጣም ብዙ ናቸው ማለት ነው። ማንኛውንም ሰው ሚዲያ ላይ ያገኛችሁትን ስትን ሰው አትመኑ። መጀመሪያ ደግሞ ማን መጠየቅ እንዳለባችሁ እወቁ። ሲቀጥል ደግሞ አብሽር ከእናንተ ውጪ ማንም ሊያወጣ አይችልም። ምክንያቱም ፓስፖርታችሁን እናንተ አሻራ ሰጥታችሁ ፓስፖርት እንደምታወጡ ሁሉ ፓስፖርት በውክልና ወይ በሌላ ሰው እንደማይወጣ ሁሉ አብሽርም በሌላ ሰው ማስወጣት አይቻልም። ራሳችሁና ራሳችሁ ብቻና ብቻ ናችሁ። እናንተ ከሌላችሁ እናንተ ሄዳችሁ የእቃማ ቁጥራችሁን ሰጥታችሁ በስማችሁ አሻራ ሰጥታችሁ ካላወጣችሁ ሌላ ሰው ላወጣላችሁ ቢላችሁ አትመኑ። አብሽር በኦንላይን ላይን አይወጣም። ለፓስፖርት ፓስፖርት ልናወጣ ስንል ግዴታ ሚግሬሽን ወይም ደግሞ ኤምባሲ ሄደን ግዴታ አሻራ ሰጥተን ነው አይደለ ልክ አብሽርም እንደዛ ነው አብሽር ደግሞ የት ነው የምናወጣው ጀዋዛት ከሆነ እንፈራለን ጀዋዛት እንያዛለን የምትሉ እህቶች በጣም ብዙ ናችሁ በነገራችን ላይ ምን የሚያስፈራ ነገር አለ እኔ የሆነ ሳለ ጀዋዛት ሄቻ አለሁ ገብቻ አለሁ ግን ማንም ዞር ብሎ የሚያቸው የለም ሲጀመር ማለት ነው ቢሆን እንኳን ነገር ግን ጀዋዛ ብቻ አይደለም አብሺር የሚወጣው ጆዋዛ ብቻ አይደለም። እኔ ሄጂ አውጥቻለሁ። ያወጣ ሆቴት ነው ቴሌ ናይዱ ቴሌ ሄዳችሁ ብጠይቁ ለራሱ ማ ነው አብሽራለ እንዴ ብትሏቸው አዋለን የሚሏችሁ ካለ አለ ብለው እንድታወጡ ያረጓችኋል። የሚያስፈልጋችሁ የይቃማችሁ ቁጥር ነው። አብሺር ለማውጣት የይቃማ ቁጥራችሁ ግድ ያስፈልጋል ማለት ነው። ከዛም በኋላ አሻራ ትሰጣላችሁ። እኔ ሞል ላይ ሄድኩኝ። ሞል የት የት ሞል ይገኛል ብትሉኝ፣ ትልልቅ ሞሎች ውስጥ አብሽር የትም ቦታ አለ። ፎቶ ይሄ እንደምትመለከቱት ነው፣ ጅሃዙ ማለት ነው። ኬርፎርድ ሞል አለ፣ እንደዚሁም ደግሞ ቴሚሚ፣ ሉሉ፣ እንደዚህ እንደዚህ ትልልቅ ሞሎች ላይ አብሽር አለ። ሄዳችሁ ቀጥታ እናንተ ሄዳችሁ ምንድን ነው የምታደርጉት? የእቃማ ቁጥራችሁን ትሰጣላችሁ። ከዛም በኋላ ምን ትሰጣላችሁ? አሻራ ትሰጣላችሁ። በቃ አለቀ። ኦኬ ትላላችሁ በስልካችሁ፣ ስልክ ቁጥራችሁን ታስገባላችሁ በስልካችሁ ኮድ ይመጣላችኋል። ያ ነው አብሽር ማለት። ሌላ ምንም ውጣ ውረድ እንደዚህ በሁለት ሰከንድ ውስጥ የሚያልቅ ነገር ነው አብሽር ማለት። አትደነጋገሩ፣ አትደነባበሩ፣ አስሩን አትጠይቁ፣ አስሩ ጋር እየሄዳችሁ አትበሉ። አብሽር በጣም ቀላል ነገር ነው እና እኔ ያወጣሁት በአጋጣሚ እንትን ነበር ይሄልኩትኝ ማን ነው ሉሉ ሞል ሄጀ ነበር እና ሉሉ የሚባል ሞል ሄጀ አሻራ ሰጠሁኝ። ስሰጥ እምቢ አለኝ፣ ምክንያቱም እጄ በክሎሮክስ በጣም ተጎድቶ ነበር። እምቢ አለኝ። ከዛ በሌላ ቀን እጄን እንደምንም አለሳልሽ እንደምንም እንትን ብዬ የት ሄድኩኝ? ቴሌ ሄድኩኝ። ለዛ ደግሞ አብሽር ያስፈልገ ለምን ነበረ? በሰዓቱ ሲም ካርድ ለማውጣት አብሽር ከሌለሽ አንሰጥም አሉኝ፣ ሲም ካርድ ለማውጣት አንሰጥም ሲሉኝ ከዛም በኋላ ሄድኩኝ። ቴሌ ቴሌ ሲድ አብሽራለሁ ምና አንድ ቦታ ላይ አለው ስላችሁ የለም አሉኝ። ሌላ ቦታ ጋር ሄድኩኝ አላሉኝ። ከዛ አሻራ ሰጠሁኝ አወጣሁኝ። ሌላ ምንም አዲስ ነገር የለውም። ሄዳችሁ እናውጣላችሁ እንደዚህ እንበላችሁ። ሌላ ምንም አዲስ ነገር የለም። ሄዳችሁ ማውጣት ትችላላችሁ። በቃ አለቀ የሆነ ያለው ነገር እና አትደነጋገሩ፣ አትበሉ። ማንም በማንም ሰው በማንም ግለሰብ አይወጣም አብሽር። እናንተና እናንተ ብቻ ናችሁ የምታወጡት። የሚያስፈልጋችሁም የእቃማ ቁጥር ብቻና ብቻ ነው። ሲቀጥል ደግሞ ኢቃማ ስታወጡ ኢቃማ አወጣለሁ ብላችሁ ስታስቡ የምት ከፊል የምታረጉትን ሰውዬ ከዚህ በፊትም ተናግሬያለሁ፣ አስተውሉ ብያለሁ። ኢቃማ ሰርታችሁ ኮንትራት ለመቀጠር አይደለም፣ ኮንትራት ለመሆን አይደለም፣ ለመታፈን አይደለም ቢያንስ የተወሰነ ነጻነት እንዲኖራችሁ ለማድረግ ነው። ገባችሁ? ነጻነት እንዲኖራችሁ ማለት ውጭ መስራት እንዲችሉ፣ እንደዚሁም ደግሞ ከፊላችሁን ማወቅ አለባችሁ። የከፊላችሁን አድራሻ ማወቅ አለባችሁ። ይህ ካልሆነ ግን አርፋችሁ ብራችሁን እንቀርጋችሁ ያዙ። በደላላ ሄዳችሁ በደላላ ብራችሁን ሰጥታችሁ፣ ያ ደላላ ከፊላችሁ ማን እንደሆነ አድራሻው የት እንደሆነ የማይሰጣችሁ የማያሳውቃችሁ ከሆነ እናንተ ነገ ብትያዙ ከፊላችሁ ካልደረሰላችሁ፣ ወደ ሀገር ነው ብትሳፈሩት እና ኢቃማ ስታሰሩ በጣም ጥንቃቄ ያስፈልጋል። ጥንቃቄ ያስፈልጋል። እኔ ጋር ብትመጡ እኔ ከፊሌ ናድራሻ አውቃለሁ፣ የት እንዳለ አውቃለሁ፣ ቤተሰቦቹን አውቃለሁ። ስለዚህ አጋጣሚ በሆነ ነገር እንኳን እኔ ፖሊስ ይዞኝ እስር ቤት ከፊልሽ ከፊልሽን አቅርቢ ነው የሚባለው። ከፊልሽ ማን ነው ነው የምባለው። ያ ከፊል የማይቀርብላችሁ ከሆነ ወደ ሀገር ነው የሚያሳፍሯችሁ። ስለዚህ ይሄም ስላለ ኢቃማ ማውጣቱ ኢቃማ መፈቀዱ እንዳለ ጥሩ ሆኖ ሳለ ነገር ግን እነዚህ እነዚህ አይነት ነገራቶችን መሰል ነገሮችን መጠንቀቅ ይኖርባችኋል ማለት ነው። የምታውቋቸው አረቦች ካሉ በስራ አጋጣሚ የተገናኛችኋቸው አረቦች ካሉ ጠይቋቸው፣ አናግሯቸው። እኔ ውጭ መስራት ነው የምፈልገው፣ ተባበሩኝ፣ እገዙኝ። እኔ ምንም አይነት መሻክል አልሰራም። ስለዚህ እገዙ ብላችሁ አነጋግሯቸው። እነሱ ሽካላችሁ የእነሱን አድራሻ ታውቃላችሁ፣ ቁጥራቸው እንዳውቃላችሁ፣ የሆነ ነገር እንኳን ቢፈጠር ይደርሱላችኋል፣ ከእስር ቤት ያስወጣችኋል ማለት ነው። ስለዚህ ነገር ግን የሚቀርብላችሁ ከፊል ከሌለ ቃማ ቢኖራችሁ ለራሱ ወደ ሀገር ነው የምትሳፈሩት። ከፊላችሁ ካልቀረበ የደላላ ከፊል ደግሞ በየትም ተብሎ ሊቀርብ አይችልም። ስለዚህ በደላላ ከማሰረታችሁ በፊት ደላላ ውስጥ ከመግባታችሁ በፊት ይህን ይሄን ነገር ጥንቃቄ አድርጉ። ብዙ እህቶች ደግሞ ፎርጅ ኢቃማ እየተሰራላቸው ነው። ፎርጅ ኢቃማ ደግሞ በአምስት መቶ ሪያል ይሰራል። ለምሳሌ የኔን ኢቃማ ለአንድ ልጅ ብሰጣት የኔን ስም ይዞ የእሷን ፎቶ ተለጥፎ ፎርጅ ኢቃማ ተኒ ጋር ተመሳሳይ የሆነ ኢቃማ ይሰራል ማለት ነው። ያ ልዩነቱ ምንድን ነው? አሻራ ስትሰጥ አሻራዋ አይወጣም የኔ አሻራ እንጂ የእሷ አሻራ አይወጣም ማለት ነው። ስለዚህ እንደዚህ አይነት ነገር ስላለ እባካችሁ ተጠንቀቁ። መጠየቅ የምትፈልጉት ሌላ ነገር ካለ ጠይቁኝ እመልስላችኋለሁ ማለት ነው። እኔ የተወሰነም ቢሆን አውቃለሁ። ውጭ ላይም ነው ምሰራው። ቃማአለኝ ቃማ ሂደቱንም እንዴት እንደሆነ የተወሰነ የተወሰነ ነገር ስለማቅ መጠየቅ የምትፈልጉን ነገር ካለ ያደነጋገራችሁ ነገር ካለ ጠይቁኝ። ግን ዱአ አድርጉበት። አይዟችሁ፣ አብሽሩ፣ አትደነጋገሩ። አላ ይገዛችሁ እንሻላ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት አለም ዳርቻ ሰላማችሁ ይብዛልኝ። ሰላም አለኩም ወራህመቱላሂ ወበረካቱ ብያለው። ባይ ባይ። ላይክ፣ ሸር፣ ሰብስክራይብ እንዳይረሳ።